ሰብስክራይብ በማድረግ ቤተሰብ ይሁን እረስተንም ይሁን ወይም ሆን ብለን አውቀን ብንተወው ብንዘለው ሰላታችንን የማያበላሽብን ሰላቱን የማያበላሽብን ከሆነ ያ ንግግር ወይም ተግባር የሰላት ሱና ይባላል ከፋቲሃ በኋላ በመጀመሪያዎቹ ሁለት ረካዓዎች ላይ ተጨማሪ ሱራዎችን መቅራት ቁልሁ ወላሁ አድም ይሁን እና አጠይናሚ ሁን አመ የተሳአሉን ይርዘምም ይጠርም ብቻ፣ ከሱረቱል ፋቲሃ ውጪ በመጀመሪያ ሁለት ረከዓዎች ላይ የምንቀራቸው ተጨማሪ ሱራዎች ግዳጅ ሳይሆኑ ምንድናቸው? በረኩዕም በስጁድም ላይ ጀርባችንን በደንብ መለጠጥ ቀጥ አድርጎ መለጠጥ ዝቅ ማለቱ የተወደደ ተግባር ነው። ሰውየው ስጁድ በሚወርድበት ጊዜ

ወድና የተከበራችሁ እና ወንድሞቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ከትላንት የቀጣ የሆነውን ስምንተኛ ክፍል እናያለን ዛሬ የምናየው ሱነን ሶላ በሶላት ውስጥ ንግግሩም ሆነ ተግባሩ የተወደደ አጅርን የሚጨምር የሆኑ ተግባራቶች እነማናቸው ነው? ሱነኑ ሶላህ ማለት ሂየ ላፍዓሉ ወልአቅዋል አለቲ ላ ትብጢሉ ሶላት ቢተርኪሃ አምደን አውሳህዋን ረስተንም ይሁን ወይም ሆን ብለን አውቀን ብንተወው ብንዘለው ሶላታችንን የማያበላሽብን ሶላቱን የማያበላሽብን ከሆነ ያ ንግግር ወይም ተግባር የሶላት ሱና ይባላል። ስጁድ ሰሁ መውረድም ግዳጅ ያልሆነ ማለት ነው። ልውረድ ካለ ይወደድለታል ሱና ነው፣ ሰላት ያ ንግግር ወይም ተግባር ሱና በመሆኑ ሰበብ። ነገር ግን አውቆም ቢተወው ረስቶም ቢተወው ሰላቱን የማያበላሽበት ስጁድ ሰሁ እንዲወርድም የማይገደድበት የሆነ ተግባር ንግግርም ስራ ሱነኑ ሰላ የሰላት ሱና ተብሎ ይጠራል ማለት ነው። እነዚህ እንግዲህ ሱነኑ ሰላት የተባሉት ከሰላት ማዕዘን አርካኖች፣ ከሰላት ሹሩጥ መስፈርቶች፣ ከሰላት ዋጅባት ግዴታዎች ውጪ ያሉትን የተወሰኑትን ኢንሻአላህ እንመለከታቸዋለን። በንግግርም በተግባርም የሚገለጹ በተለይ እህቶች በደንብ ተከታተሉኝ፣ ይጠቅማቸዋል። ይሄንን ነገር መተውና አለመተው በሰላታችሁ ላይ የሚያመጣው ለውጥ አለ ወይስ የለም የሚለውን እንድትረዱት ያስችላቸዋል። ማናቸው እነዚህ ሱና የሆኑ ንግግሮች ወይም ተግባሮች? ሆን ብለን አውቀን ወይ ረስተን ብንተዋቸው ሰላታችንን ማያበላሹ ስጁደ ሰሁን እንድንወርድ የማያስገድዱ ከፈለግን ያው የተወደደ ብቻ የሚሆንበት ማለት ነው መውረዱ። አንደኛ ረፍዑል የደይን ንደል ኢሕራም ሰላት ውስጥ በምንገባበት ጊዜ ተክቢረቱል ኢሕራምን አላሁ አክበር ብለን ሰላቱን በምንጀምርበት ሰዓት እጅን ወደ ላይ ማንሳት ሱና ነው። ግዳጅ አይደለም፣ ሩክንም አይደለም። ተክቢራው ነው የሰላት ዋና ሩክን፣ ዋና ማዕዘን አላሁ አክበር የሚለው ንግግር። ግን አላሁ አክበር የሚለውን ንግግር ለማምጣት እጅን በትከሻ ወይም በጆሮ አቅጣጫ ወደ ላይ ማንሳቱ ሱና ነው። በሱናነቱ የራሱ የሆነ አጅር አለው። ግለሰቡ ይሄን ሱና ረስቶ ወይ አውቆ ቢተወው እጁን ወደ ላይ ሳያነሳ አላሁ አክበር ብሎ ወደ ሰላት ቢገባ ሰላቱ አልተበላሸም። ግን እጅ በማንሳት ይገኝ የነበረው አጅር ቀረበት። እጅን ማንሳቱ ወደ ላይ የተወደደ ሱና ተግባር ነውና፣ ሁለተኛ ረፍዑል የደይን ዒንደ ርኩዕ፣ በርኩዕ ወቅት በርኩዕ ወቅትም ወደ ታች ስናጎነብስ አላሁ አክበር ብሎ እጅን ወደ ላይ ማንሳቱ ይሄም ሱና ነው። አላሁ አክበር ማለቱ ከዋጅባቶቹ ነው። ትላንት እንዳየ ነው። ማጎንበሱ ወይም ርኩዕ ማድረጉ ከሩክን ከማዕዘናቱ ነው። እጅን ማንሳቱ ግን በዚህ ስፍራ አሁንም ሱና ነው። ሶስተኛ ረፍዑል የደይን ዒንደ ረፍዕ ሚነ ርኩዕ፣ ከርኩዕ ቀና በምንልበት ጊዜ ሰሚዕ አላሁ ሊመን ሐሚዳ በሚባልበት ወቅት አሁንም እጅን ማንሳት የዛኔም እጅን ማንሳቱ ምንድን ነው የተወደደ ሱና ተግባር ነው። በሶስት ሁኔታዎች ላይ እጅን ማንሳቱ ሱና መሆኑን አሁን አውቃቸዋል። አንደኛ ወደ ሰላት ስንገባ የመክፈቻውን ተክቢራ አላሁ አክበር ስንል፣ ሁለት ወደ ሩኩዕ አላሁ አክበር በምንልበት ጊዜ ስናጎነብስ፣ ሶስት ከሩኩዕ ስንነሳ ቀና ስንል። በእነዚህ ቦታዎች ላይ እጅን ማንሳቱ ሱና ነው። ያው አራተኛው ከመጀመሪያው ተሸሁድ ወደ ሶስተኛ ረክዓ የተነሳን ጊዜ ወደ ሶስተኛ ረክዓ ተነስተን ስንቆም የዛኔም እጅን ማንሳቱ ሱና ይሆናል። በእነዚህ አራት ቦታ ዋጅብ አይደለም። ሌላው አምስተኛ ደግሞ አሁንም ተወዳጅ የሆነ ወድዑ ልዩምና አለል ዩስራ ፈውቀ ሰድር ከደራታችን በላይ ቀኝ እጃችንን በግራ እጃችን ላይ ደርቦ ማኖር አላሁ አክበር ከተባለ በኋላ ወደ ሰላት ስንገባ ቀኝ እጃችንን በግራ እጃችን ላይ ደርበን ከደረታችን በላይ ማኖሩ እሱም ሱና ነው። ግዳጅ ወይም ሩክን ማዕዘን ወይም ሸርጥ አይደለም። እጁን ለቆ መስገድ ይችላል ማለት ነው። ሰውየው እጁ ቀኙን በግራ አርጎ በደረት ማኖሩ ግን አጅር የሚያስገኝ ሱና ነው። ስድስተኛ አንነዘሩ ኢላ መውዲዒ ሱጁድ ኢላ መውዱዒ ሱጁድ ቀና ብለን በምንሰግድበት ጊዜ በቆምንበት ወቅት አይናችን ስጁድ ወደሚያደርግበት ቦታ መመልከቱ አይናችን ስጁድ ወደሚያደርግበት ስፍራ መመልከቱ ሌላው ሱና ነው። ስድስተኛ አልኢስቲፍታህ የመክፈቻ ዱዓ ማድረግ ፋቲሓን ከመቅራታችን ከማንበባችን በፊት የመክፈቻ ዱዓዎችን ማድረጉ ሱና ነው።

ቢስሚላህ ረሕማን ረሂም የራሱ የሱረቱል ፋቲሃ አካል ሁኖ አልወረደም የሚለው ዑለማዎች ቢስሚላህ ብሎ መጀመሩ ሱና ነው ብለዋል ማለት ነው። ነገር ግን ሱረቱል ፋቲሃ ላይ ያለው በስመላህ የፋቲሃው የራሱ አካል ነው በሚሉት በሌሎች ዑለማዎች ከሄድን ግን ቢስሚላህን መቅራት የፋቲሃ አካል ስለሆነ አብሮ ከሩክን ጋር ነው የሚያያዘው። ነው አይ አይደለም በሚሉት ዑለማዎች ከሄድን ደግሞ

ሱረቱ ል ፋቲሓ ከተቀራ በኋላ አሚን ማለትም ሱና ነው። የፋቲሃ ድንበሩ ሩክኑ ገደቡ እስከ ምንድን ነው? ወለዷሊን እስከዚህ ድረስ ነው። ቁርአኑንም ከፍታችሁ ብታዩት አሚን የሚለው የለም ቁርአኑ ላይ፣ ሀዲስ ላይን የተጠቀሰው። ስለዚህ አሚን የሚለውን መናገሩ ዋጅብ ሳይሆን ሱና ነው። ነቢያችን ዓለይሂ ሰላት ወሰላም

ወንጀላችን እንዲማር ሱናውን በመተግበራችን አጅር እንድናገኝ አሚን እንላለን እንጂ አሚንታው ታው ልክ እንደ ፋቲሃው ግድ አይደለም ነው። ይሄ ማለት አንድ ሰው ወለዳሊን ካለ በኋላ አላሁ አክበር ብሎ ሩኩዕ ቢወርድስ ይችላል ማለት ነው። አሚን እንኳ ሳይል ማለት ነው። ሌላም ሱራ ሳይቀራ፣ አሚንም ሳይል በወለዳሊን ተብቃቅቶ መውረድ ይችላል። አሚን ማለቱ የተወደደ ሱና ነው። አስራ አንድ ቂራአቱ ሱራ ባዕደል ፋቲሃ ከፋቲሃ በኋላ በመጀመሪያዎቹ ሁለት ረክዓዎች ላይ ተጨማሪ ሱራዎችን መቅራት ቁል ሁ ላሁ አሀድም ይሁን ኢና እና አጠይናም ይሁን አመ የተሳአሉን ይርዘምም ይጠርም ብቻ ከሱረቱ ልፋቲሐ ውጪ በመጀመሪያ ሁለት ረካዓዎች ላይ የምንቀራቸው ተጨማሪ ሱራዎች ግዳጅ ሳይሆኑ ምንድናቸው ሱና ናቸው የተወደዱ አጅር የሚያስገኙ ናቸው። ከፋቲሃው ጋር ተደምረው ልክ ፋቲሃን እንደቀራ ነው። ሌላ ሱራ መቅራት ግድ አይደለም። ሰውየው በፋቲሃ ተብቃቅቶ ሩኩዕ መውረድ ይችላል፣ ተጨማሪ ሱራዎች ሱና ስለሆኑ። አስራ ሁለተኛ አልጀህሩ ፊ ሰላት ልጀህርያ፣ ጀህር በሚደረጉ ድምፅ ከፍ ተደርጎ በሚሰገድባቸው ሰላቶች ላይ ድምፅንም ከፍ ማድረግ ሱና ነው፣ ዋጅብ አይደለም። مغرب መግሪብ ዒሻቅ ፈጅር፣ ሰላቱል ጁምዓ ድምፅ ከፍ ተደርጎ ነው አይደል? በእነዚህ የሚሰገደው በመጀመሪያዎቹ ሁለት ረክዓ ላይ አሰጋጁ ሆን ወይም ለብቻ የሚሰግደው ሰው ድምጹን ዝቅ አድርጎ ልክ በዙርና አስር እንደሚሰገደው በውስጥ ላድርግ ቢልስ ይችላል። ነገር ግን ድምጽ ከፍ ማድረጉ የተወደደ ሱና ነው ግዳጅ አይደለም። በጀህር ወቅት ላይ ድምጽን ጀህር ማድረግ አስራ ሦስት አልስራሩ ፊ ሰላቲ ሲሪያ በውስጥ በሚቀራባቸው ሰላቶች ላይ ደግሞ በውስጥ ድምጽን ዝቅ አድርጎ የራሳችን ጆሮ ብቻ መስማት በሚችለው ልክ መቅራት ልክ እንደ ዙሁር እና ዓስር ወይም የመግሪብ የዒሻና የመጨረሻዎቹ ረካዎች ሰላት ላይ ማለት ነው። ድምጽን ዝቅ በምናረግበት ሰዓት ድምፅን ዝቅ ማድረጉ እሱም ሱና ነው። አስራ ሦስተኛ ማነው ነው አስራ አራተኛ ወድዑል የደይን ሙፈረጀተል አሳቢዕ ሙፈረጀተል አሳቢዕ አለ ሩክበተይን ፊ ሩኩዕ። ርኩዕ በምንወርድበት ሰዓት የእጃችንን መዳፍ ጉልበት ላይ ስናደርግ ጣቶቹን መከፋፈት እንደዚህ ማገጣጠም ሳይሆን የተከፋፈተ ሆኖ በሁለቱም ጉልበታችን ላይ የእጆቻችንን ጣቶች የተከፋፈቱ የተራራቁ ሆነው ማኖሩ፣ መገጣጠም ሳይሆን መከፋፈት፣ ይሄም ሱና ነው፣ የተወደደ ነው።

ከአንድ ጊዜ የጨመረ ሁሉ ሱና ይባላል። ረቢ ግፊር ሊ ማለት አንድ ጊዜ ዋጅብ ነው። ጌታዬ ሆይ አንዴ ማለት ነው፣ ይቅር በለኝ ጌታዬ ሆይ ይቅር በለኝ የሚለውን አንድ ጊዜ ማለቱ ከዋጅባት ይቆጠራል። በሁለት ስጁድ መሃል ስንቀመጥ ከዛ በላይ መጨመሩ ሱና ይሆናል ማለት ነው። አስራ ሰባተኛ አስራ ሰባት ከርኩዕ ስንነሳ ሰሚአ አላሁ ሊመን ሐሚዳ ረበና ወለከ ል ሐምድ

ኢዛ ሰጀደ አህደኩም ፈላ የብሩክ ከማ የብሩክ አልበዒሩ ፈሊየዳዑ የደይህ ቀብለ ሩክበተይህ፣ ብለዋል ከእናንተ አንዳችሁ ሱጁድ በሚወርድበት ጊዜ ግመል እንደሚንበረከከው አይምበርከክ፣ ሁለት እጆቹን ከጉልበቱ በፊት ያስቀድም ስላሉ ሁለት እጅ ይቀድማል ይላሉ። ሌሎቹ ደግሞ ሀዲሱ ማን ነው? ግመል እንደሚንበረከከው አይንበርከክ ነው ያለው። ግመል መጀመሪያ የሚንበረከከው እጆቹን በማስቀደም ስለሆነ እኛ ጉልበታችንን ማስቀደም አለብን ይላሉ። ላ የእንስሳት እግራቸው ከፊት ስለሆነ ያለው ግመል መጀመሪያ የሚንበረከከው ጉልበቱን ነው እኛ እጃችንን መቅደም አለብን ነው የሚሉት። ሰፊ ኺላፍ አለበት። ሸይኹል አልባኒ ራሒመሁላህ ሌላ ሀዲስም ጠቅሰው ነቢያችን ስላ ስለም ባልደረቦች እጃቸውን ከጉልበታቸው ያስቀድሙ ነበር ብለዋል። ዋኢል ብኑ ሑጅር የጠቀሰው ሀዲስ ረስ ላ ስለም ካነ የዳዑ ሩክበተይ ቀብለ የደይ ከሁለት እጃቸው በፊት ጉልበታቸውን ያስቀድሙ ነበር የሚለውን ደኢፍ ብለውታል።

ሁለት ጉልበቶቹን አጠጋግቶ አያይዞ ማሳረፍ ሳይሆን አፈራርቆ አራርቆ መቀመጡ፣ ይሄም የተወደደ ሱና ነው። ሌላው ተወሩክ፣ የመጨረሻ ተሸሁድ ወይም ሁለተኛ ተሸሁድን በምንጠቀምበት ጊዜ ተወሩክ ማድረግ በራሱ ሱና ነው። ማለትም ቀኝ እግራችንን እናቆመዋለን። ቀኝ እግራችንን ካቆምን በኋላ ግራ እግራችንን ወደ ውስጥ አሳልፎ በቀኝ በኩል ማሾለክና ሰውየው በግራ ቂጡ ወይም በግራ መቀመጫው መሬትን መንካት የሚችል ከሆነ ማለት ነው። ግራ እግሩን አንጥፎ ወደ ቀኙ ይሰደውና በግራ መቀመጫው፣ በግራ ቂጡ በኩል መሬቱን መንካት ከቻለ በሱ መቀመጥ የተወደደ ሱና ይሆናል። ሌላው አሁንም ተጨማሪ ሱና ተውጂሁ አሳቢዑል ቀደመይን ሐል ስጁድ ሊልቂብላ ስጁድ በምናደርግበት ጊዜ ከተቻለ የእግሮቻችንን ጣቶች አጥፈን ወደ ቂብላ ማድረግ፣ መቆሙ ብቻ ሳይሆን እንዲተክለ ነው። ከፊት ለፊት ያለው ጣታችን ወደ ቂብላ መዞር ከቻለ መታጠፍ ከተቻለ ወደ ቂብላ እንዲዞር አድርገ ነው። የእግር ጣቱ የታጠፈ ሆኖ በዛ ላይ መቆሙ የተወደደ ነው፣ የተወደደ ይሆናል። ሌላው ተጨማሪ ሱና ወድዑ ልየድ ልዩምና ዐለ ልፈኽዚ ልዩምና ወልየድ ልዩስራ ዐለ ልፈኽዚ ልዩስራ። ቀኝ እጃችንን በቀኝ ታፋችን አታህያቱ ለተሸሁድ በምንቀመጥበት ጊዜ የግራ እጃችንን ደግሞ በግራ ታፋችን ላይ ማስቀደሙ ማስቀመጡ የተወደደ ነው። ሌላው ወደ ግራ ማሰላመት ወደ ግራ ማሰላመትም እንደዚሁ የተወደደ ነው። ያው ባለፈው ወደ ቀኝ ማሰላመቱ ሩክን ነው ብለናል። ግራው ላይ ኺላፍ አለ። ዋጅብ ነው የሚሉ አሉ፣ አይደለም ሱና ነው የሚሉ አሉ ብለናል። በነዚህ አቋም ከሄድን ወደ ግራ ማሰላመቱም የተወደደ ሱና ነው። ያው ሌሎች ብዙ ሱናዎች አሉ ያልተጠቀሱ። እንሻላ እንግዲህ ለዛሬ እነዚህን ማድረጉ ሱና መሆኑን እንድንረዳ ነው። አላህ ሰምተው ከሚጠቀሙ ያድርገን። ጀዛኩሙላሁ ኸይራ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።